ዘማሬት ዘርፌ ከበደ ወደ ስቱዲዮችን እንዲሁም ወደ ሜልበርን እንኳን በደህና መጣሽ። ዘማሬት ዘርፌ በአሁን ሰዓት የምትታወቂው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዘማሪነትሽ ነው። ከዚያ በፊት ግን በዘፈኑ አለም ተሰማርተች ትሰሪ እንደነበረ ይታወሳል፣ የብዙዎቻችን ትውስታ ነው። ለመሆኑ ከአለማዊ ዘፋኝነት ወደ መንፈሳዊ ዘማሪነት እንዴት ልትሸጋግር ይቻለሽ? ልክ ነው። እንግዲህ ያ የእግዚአብሔር ጥሪ ነው። ዘፍን ነበረ። ዱባይ ሀገር በምዘፍንበት ወቅት ነው እንግዲህ የእግዚአብሔር ጥሪ የደረሰኝና ወደ ኦርቶዶክስ ተዋዶ ወደ ቤተ ክርስቲያን ወደ ቤተ ክርስቲያን የተመልሼ ለማገልገል የበቃሁት። እስቲ ወደ ቀደመው ህይወትሽ ደግሞ መለስ ስንበል ና ዘርፌ፣ የትን የተወለደችው፣ የትን ያደገችው፣ በአሁን ሰዓትስ የትን የምትኖረው? ተወልጄ ያደግኩት አሰብ ከተማ ውስጥ ነው። አሁን ደግሞ ኒውዮርክ ውስጥ ነው ምኖረው ከባለቤቴ ጋ ማለት ነው። መቼ ነው ሙሽራ ይሆንሽ? አምስት ወር ሆነኛል ካገባው፣ እንግዲህ አዲስ ሙሽራ ነኝ። ከዝማሬ ህይወትሽ በፊት የዘፋኝነት ህይወት ነበረሽ ና ያ ህይወት ላንቺ ምን ያህል አስቸጋሪ ነበር? አስቸጋሪ ነው። ስቲ ከምን አንጻር ነው? በዘፈን ውስጥ ባለው ጊዜ ልጅም ነበር። ጭፈራ ቤት ማደሩ፣ ከዛ መጠጥ መጠጣቱ፣ ጫት መቃሙ፣ ሲጋራም ያም ሁሉ ነገር ተያይዞ ይመጣል። ያ በራሱ ላይፉ ደስ አይልም ነበር። ያንን ነው ለመግለጽ ንፈለገው። ግን ያ ማለት የሚዘፍኑ ሰዎች መጥፎዎች ናቸው ወይ ደግሞ ሌላ ነገር እያልኩ አይደለም። ግን ለእኔ ግን በጣም ከብዶብኝ ነበረ እና አሁን ስላረፍኩኝ እግዚአብሔር ወደዚያ መጥቶ በጸጥታው ስለሚያኖረኝ ስላረጋጋኝ፣ ህይወት ስለሰጠኝ በጣም ነው የማመሰግነው። እንዴት ነበር አንቺ ወደ ዘፈን ህይወት የገባሽ? እንዴት ነው። ከአሰብ ወደ አዲስ አበባ የመጣሽው? ከአሰብ ወደ አዲስ አበባ የመጣሁት ዘጠና ሁለት በኢትዮ ኤርትራ ጦርነት ምክንያት ኢትዮጵያዊ ስለነበርን ነው። አጋጣሚ ኢትዮጵያ ያለው አሰብ የነበረው ህዝብ ወደዛ ሲወጣ አብረን የወጣ ነው ማለት ነው። እና ሶስት ወንድሞች አሉኝ፣ ሴት ኔ ብቻ ነኝ። ወደ ዝማሬ ህይወት ከገባሽ በኋላ የቤተሰቦችሽ ምላሽ ምን ይመስል ነበር? ቤተሰቦቼ ደንግጠዋል። ምክንያቱም ወደ መዝሙር ስመለስ ዱባይ ነበርኩ አስታውሳለሁ። ና ለምን እንደምመለስ ወደ ሀገር ተመልሼ ለምን እንደምመጣ ሁሉ ለቤተሰቦች አልተናገ ነገርኩም ነበር እና ከመጣው በኋላ ነው፣ በቃ አልዘፍንም አልዘፍንም ስላቸው ግራ ገባቸው። ግን ምንም እንደዚህ የተቃወመኝ ሰው የለም። ወደ መዝሙር ስራዎችሽ ንግባ ና መቼ ነበር የተመለሽ? አንድ አምስት ስድስት አመት ይሆነኛል። ዘማሪት ዘርፌ እንደሚታወሰው የመጀመሪያ ካሴትሽን ካወጣሽ በኋላ ተቀባዮች እንደነበሩሽ ተቃዋሚዎችም ነበሩ። ያንን ምላሽ ለመስጠት ይመስላል ፓራሜራ የሚለውን የዲቪዲ ስራ ሰርተሽ ነበረ። መንደርደሪያው ምን ነበር ለዛ ዲቪዲ መሰራት? ካሴቴ እንደወጣ ሁሉም ሰው አን አይነት አመለካከት አልነበረውም። አንቺ እንዳልሽ ሆኖ ነው እና በዲቪዲው ደግሞ የኔን ህይወት አሳይቼ ከዘፈን መጥቼ ቀጥታ ወደ መዝሙሩ እንዳልገባው ወደ ካሴቱ እንዳልገባው ከዛ በፊት አራት አመታት ነው ያሳለፍኩት በቤተ ክርስቲያኗ ውስጥ ሳልዘምር ካሴት ሳላወጣ ማለት ነው እና ያን ነገር ለማሳየት ከዘፈን መጥቶ ወደ ቤተ ክርስቲያን ሲገባ ምን አይነት መከራ እንዳለ፣ እና ሰው እንዴት ያንን ድል ማድረግ እንደሚችል በትዕግስት እነዚህን ነገሮች ለማሳየት ነው ፊልሙ የተሰራው። ፓራሜራ ፊልም እንግዲህ፣ ደራሲ ወሰን ደበበ ማንደፍሮ ይባላል። እሱ ነው ጽሁፉን ለመጀመሪያ ጊዜ ጽፎ ያመጣው። ፊልም መስራትም ሀሳብ አልነበረኝም። በአሁን ሰዓት የምትኖሪው በአሜሪካን ሀገር ነው ቀን ተቀን ህይወትሽ ስራ መስራት ይኖራል የአገልግሎት ህይወት አለ ያንንስ እንዴት ነው የምታቻችው ለጊዜው አሁን ስራ አልሰራም እኔ አገልግሎቴን ያው አርብ ቅዳሜ ወደ ሶስት ቀን አገለግላለሁ በተረፈ ግን አሁን እንግዲህ እግዚአብሔር እድል ስለሰጠኝ እየተማርኩ ነው ነርስ የመሆን እቅድን ያለኝ ወደ ትዳሩ አለም እንደገባሽ ነግረሽ ነበር ዘርፌ ስለ ትዳር ህይወትሽ ባጭሩ አትተዋውቂን ባለቤትሽ ማን ነው እንዴት ተገናኛችሁ ባለቤቴ ዘ ገብርኤል ይባላል የሚኖረው ሲያትል ከተማ ውስጥ ነው እንግዲህ ሲያትል ገብርኤል ጥሪ ባደረግልኝ ወቅት ተነስቼ ወደዛ ሲሄድ ለአገልግሎት እዛ ነው የተገናኘ ነው። እግዚአብሔር ፈቃዱ ስለሆነ ተጋባን ማለት ነው። ሜልበርን እንዴት አገኘሹ ዘርፌ? ሜልበርን በጣም ቆንጆ ነው። ጥሩ ነው። በካሴት ስራዎችሽ የተለያዩ ዝማሪዎችን ስትዘምሪ ይሰምተንሻል ና የካሴት ስራዎችሽን የሚያዘጋጅልሽ ማን ነው? መምህር በጋሻው፣ ዘማሪ ትዝታው፣ ሐፍታሙ ሽብሩ፣ ጋሻ ማሜ እነሱ አሉ። በተረፈ ደግሞ እኔም የሰራኋቸው ስራዎች አሉ። ምን ያህል ካሴቶችን ሰርተሻል? በአሁን ሰዓት ሙሉ ካሴት አንድ ነው ያለኝ፣ ግን በኮሌክሽን ከዛ ጋር ተደምሮ አንድ ከሀያ እስከ ሀያ ሁለት የሚሆኑ መዝሙሮች ሰርቻለሁ። ዘርፌ በአሁኑ ሰዓት በጣም ታዋቂ ከሚባሉ ዘማሪዎች መካከል አንዷ ነሽ ደረጃ ላይ ልትደርሽ የቻልሽ በት ምክንያቱ ምንድን ነው? ምን ይመስልሻል? እኔ እንግዲህ እዚህ ደረጃ ልደርስ የቻልኩት እግዚአብሔር ፈቃድ ስለሆነ ነው ብዬ ነው የማስበው። ከነበርኩበት ቦታ ከመጣሁት ከነበርኩበት ሕይወት የተነሳ እዚህ ነገር ላይ ያደርሳል ብዬ የማስበው ምንም ነገር የለኝም፣ ምንም ብቃቱም አይኖረኝም። ግን እግዚአብሔር ፈቃዱ ስለሆነ ከማህፀን ጀምሮ ያስበልኝን ነገር እሱ ሰጥቶኛል ብዬ አስባል። ከመዝሙር ስራዎችሽ ውስጥ በእርግጥስ እኔ ሕይወቴን በጣም ለውጦኛል ብለሽ የምትዩ መዝሙር የትኛው ነው? የእኔ መዝሙሮች ሁሉም ሁሉንም ወዳ ያቻቸዋለሁ በእርግጥ ያው በምክንያት ነው የተሰሩት። እንደምንሰማው ከተለያዩ አስተማሪዎች ዘርፌ ከአራት መቶ መዝሙሮች በላይ መያዝ ትችላለች ይባላል ምን ያህል እውነት ነው? ያው እሱ ሁሉም አገልጋይ ነው። ኢትዮጵያ ምንም ቴክኖሎጂ ስለሌለ ጠቅላላ አገልጋይ ሁሉ ግጥሞቹን በቃሉ ሸምድዶ ነው የሚያገለግለው፣ እና እኔም ሆንኩኝ አገልጋይ ጓደኞቼ ሁሉም ሸምድደን ነው የምናገለግለው። ማለት ቃላቱን እንዳለን እንይዛለን ማለት ነው። ስለዚህ ይሄ እንግዲህ እግዚአብሔር የሰጠን ጸጋ ነው፣ ለሁላችንም የተለየ ችሎታ አይደለም። እያልሽ ነው አይደለም? ለዛሬው ለምሽቱ ፕሮግራማችን አንድ መዝሙር እንድትይልን እንጋብዝሻለን። በጣም ነው ማመሰግነው። አለልኝ አባቴ፣ አለልኝ ጌታዬ፣ ዘመን የማይሽረው ባለውለታዬ፣ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ አልጋዬን አንጥፎ የሚያስታምመኝ ሰወጣ ስገባ በፍቅር የሚያየኝ ጎኔን ለማሳረ ባረኬውስተኛ እሱን ክልፍ ለውም የነፍስ ረኛ ዘማሪት ዘርፌ ከበደ እዚህ አውስትራሊያ ሜልበርን ኤስቢኤስ ስቱዲዮ ድረስ በመገኘት ለቃለ መጠይቃችን ተባባሪ ስለሆንሽን እጅግ በጣም እናመሰግናለን። እኔም በጣም ነው ማመሰግነው፣ አክብራችሁ ስለጠራችሁኝ እግዚአብሔር ይስጥልኝ።